ወይኔ አብርሺ ሆስፒታል ገባ። ሆስፒታልም ገብተው ናቅቷል ግን ማለት ነው። አሁንም ኖርማል ሰው አይደለም። ወይኔ ሩታ ጎጆሺ ባልሽኮ በቃ ጨለለ። ሄርሜላ ጨለለችሁ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ቤተሰቦች እንዴት ናቸው? ሰላም ናቸው? እንዴት ናቸው ወይ? እንዴት ናቸው ወይ? ቤተሰባችንን ይዘን መጥተናል ማለት ነው። ቤተሰባችን እንደቀጠለ ነው። ያው አብርሺ ሰባት ሜክ ነበረ። ከዛም በኋላ ነቅተዋል። ከነቃ በኋላ ደግሞ ያየነው ነገር በጣም እያሳዝናል። በጣም ብጣዕሚ እንትንገር ማለት ነው። በጣም ይገርማል። ሴት ልጅ እንደዚህ እንዴት ይረግሳል? ራሱን እንደዚህ እንዴት እንዴት እንዴት ይጭን አርጎ ወይስ ቱ ቱ ቱ፣ ራስ ወዳድ ነው ግን ሄርሜላ ማለት ነው። በጣም ራሱ ወዳድ ነው።

የመታመሙ መንስኤ ማናት? ራስሽ ነሽ። ድርት ማናት የሚለው እሷ እኮ ሚስቱ ናት። የተለመቹ መናገር ትችላለች፣ ምክንያቱም ያደረገባትን ነገር በአንቺ ጋር ቡና ደግሞ የተለያዩ ሴቶች ጋር ባህር ዳር ነው። እንደዛ ማድረግ የለበትም ማለት ነው። እና ያንን እያየች ነው እሷም ውስጧ እንትን የሚለው ማለት ነው። አንቺም በእኔ ቦታ ቢሆን እኔ ብሆን ምን ይሰማኛል፣ ያን ብላች ማሰብ አለብሽ። አሁን እንደዚህ አሽሙር ምናምን የምትናገሪው ማለት ነው። ሴት ነች ነገዷት በአንቺ ላይም። አሁን አንቺ ለምሳሌ እሱ ርታነተው አንቺን አገባ እንበል፣ በአንቺ ላይም ሌላ ሴት መጣ ወደ ትለው ምን አይነት እንትን ይሰማሻል ማለት ነው ላይ መታ ወደርኩ ብላ ሌላ ሰው ባልሽን ብታሽከረው ምን እና አለው ልክኔ ምናምን እያለች አሽሙር እየተናገረች እንትን ብትለው ምን ይሰማል? ሻም እስኪ አንቺ ማለት ነው። አንዳንድ ጊዜ ስናስብ ሰው ስንባል ማለት ነው የራሳችንን ብቻ ማስቀደም የለብንም። ምክንያቱም ሴሊ ስንም የራሳችን ብቻ ለማስቀደም ያለብን ማለት ነው። ነገ ጧት እንደዚህ ይሆናል ብለን ማሰብ አለብን። ስለዚህ እንደዚህ መናገር የለሽለኝነሽ ነገጣት የጣፈንታ ሊደርስ ይችላል ማለት ነው። እና ሄርሜላ ሄርሜላ ሄርሜላ ከአብርሺ ብትርቅ ይሻልሻል ማለት ነው። ነገጣት የሷ እጣፈንታ አንቺ ጋ እንዳይመጣ ፈራውኝ ፈራሁ በደንብ ነው። ነገሩ ምን ያስፈራኛል? አንቺ ፍሬበት እንጂ እኔ ምን ያስፈራኛል ያለሽ እና ወደ ቤተሰቦች ማለት ነው። አንድ ሰው እንትን ስንል የሰው ጋር ስንማኝ ያ ባሏ ሊታረቁ ይችላሉ። አንቺ አሁን ጋር ይህ የተናገርሽ ሁሉ በቪዲዮ ነው ያለው። የተናገርሽ ሁሉ አብርሺ ለራሱ ሊጎዳው ይችላል። የምትናገራቸው ነገሮች በጣም ያስጠላሉ። ንግግርሽ ለራሱ መቀጠል አለበት። ዝም ብለሽ እንዳመጣልሽ ማውራት የለብሽም ማለት ነው። ገባሽ? ሴት ልጅ እስከሆንሽ ድረስ እና ደግሞ የሰው ባል ነው እንትን እያልሻለሽ የራስሽ ባል አስመስለሽ የሰውን ባል እንደ በዚህ መልኩ ትሪት ማረግ የለብሽም የባለቤቷ እያለች ማለት ደግሞ ራስሽ ነሽ። ስለዚህ መራቅ ነው ያለብሽ፣ ከነሱ ቤት ማውጣት ያለብሽ እሱ ደስተኛ ህይወት እንዲኖር ከፈለግሽ ደስተኛ ህይወት እንዲኖር ከፈለግሽ የምትወጁ እና እንዳያስብብሽ እና እንትን እንዳይልብሽ ከፈለግሽ ማለት ነው ወደ ሚስቱ አስታርቂው የዛን ሰዓት ላንች ያለው እንትን እንትን ይላል ያው አንድ ሰው የሚወደውን ሰው ለሱ ጥሩ ነገር መኖር እንፈልገው አይደል? እሱ ጥሩ ነገር እንዲኖር ልሽ ከፈለግሽ ማለት ነው። ደስተኛ ሆኖ እንዲኖር ከፈለግሽ ከልጁና ከሚስቱ ጋር ማስታረቅ ነው ያለብሽ። ከዛ ውጭ የኔ ሆነ እያልሽ መጨቅጨቅ ሴልጅ እንደዚህ ስትረክስ ማየት ከባድ ነው። ቤተሰብ የለሽም ቤተሰብ የለሽም። አንቺ ለአሁን ለፎሎ ልጅ ብለሽ ሆናል፣ ግን እዛ ጋር የሰው ህይወት እያባላሸች ነው ገባሽ? ለፎሎ ብላችሁ የሰው ህይወት የምታበላችሁ ሰዎች እነረ ሰብስክራይብ ብላችሁ ማለት ነው። በጣም ከባድ ነው ይሄ። ህይወት መፈቃቃ ጫወታ አይደለም፣ እና ልጆቻችሁ ሊያዩት ይችላል። ስለዚህ ውድ ቤተሰቦቼ እርፍታ ምን አይነት ሁኔታ ላይ እንዳለች ማንም አያውቅም። አሁን በጣም ከባድ ሁኔታ ነው ያለችው። አብረሽም እያየች ነው። እንግዲህ ይህ ሁላም የተወጣው ቀስ በቀስ ቢ የተሰባ የተሰራፊ ወዳችሁን በሚዲያ ላይ የምታረጉ ሰዎች ኖርማን ሕይወታችሁና እንትናችሁም በሚዲያ ሁሉን ነገር መውጣት ያለበትም ከባድ ነው ማለት ነው። ዓይን በላችሁ ቱ ብያለሁ መቼም